ስለ እርግዝና የጠየቀኝ፣ ይቅርታ ይጠይቀኛል ብዬ ጠብቄ ነበር እና ኖላዊ ድራማ ክፍል 22ን እንዴት አያችሁት? ወይዘሮ ሜላት ጉዳቸውን አላወቁ አንተነህ የሰላም ፍቅረኛ እንደሆነ ሲያውቁ ምን እንደሚሰማቸው ለማየት ጓጓውኝ። እንግዲህ ቢሮ ያሉትን ሴቶች በሙሉ አብሯቸው እያደረ ጨርሷቸዋል እና ሐንዬ እባክሽን ከዚህ ሰውዬ ተጠንቀቂ፣ ራቂ ብለው እንግዲህ ሀናን ሲመክሩ አይተናታል። ሲቀጥል ደግሞ ሰላም እንግዲህ ደውሎ ነይ ቶሎ ብሎ ሲጠራት፣ እሷ ያሰበችው ይቅርታ ሊጠይቃት ነበረ። ነገር ግን እሱ እንኳን ይቅርታ ሊጠይቃት ሲጀመርም ስለ እርግዝናው አላወራትም እና መጨረሻ ላይ እንግዲህ እንዳየነው ከሆነ ሰላም ፊቴን ታጥቤ ልምጣ ብላ በሄደችበት ስልኩን አንስቶ ቁጥር እየወሰደ አይተናል። እናም ይሄ ቁጥር የሚሆነው በእርግጠኝነት የሀናን ቁጥር ነው። ሀናን በቃ ማገኘት ይፈልጋል። አብሯት ማደር ይፈልጋል እና የሀናን ቁጥር ወስዶታል ማለት ነው እና ይሄ ኖላዊ ድራማን እናንተስ እንዴት አያችሁት? ሲቀጥል ጆሮ የሚባለው ልጅ በጣም ነው የሚያሳዝነው። ካለ ቤተሰብ ማደግ ከባድ ነው። እንደዛ እየጠፈጠፈ እንኳ አሳድጎት አሁን ላይ እንኳ ገንዘቡን የቤተሰቦቹን ንብረት ሊሰጠው ፈቃደኛ አይደለም። ጭራሽ በሽጉጥ እያስፈራራው ነው። ሲቀጥል እንግዲህ ጆሮ በዚህን ሰዓት ገንዘብ ያስፈለገው የሃንዬን አባት ለማሳከም ግዴታ ከጎኗ ቁሜ ማገዝ አለብኝ በማለት የራሱን ችግር ሳይሆን የሀናን አባት ለማሳከም ሲል እንግዲህ አሁን ላይ ሌላ አጣጣ ውስጥ ሊገባ ነው ማለት ነው። እና ኖላዊ ድራማ በጣም ደስ የሚል አስተማሪ የሆነ ከሰላምታው ጀምሮ የእግዚአብሔር ስም በቃ ደስ የሚል ድራማ ነው። አስተማሪነቱ በደንብ ይታይበታል። እና እናንተስ እንዴ ታያችሁት? ሲቀጥል እንግዲህ ጆሮ እህትም አግኝቷል። ደስ ይላል። እህቲቱ እንግዲህ እንዳለችው ከሆነ አንድም ጓደኛ እንደሌላት አባቷ እንደሚያሰቃያት እናቷም ከሁለት ዓመት በፊት እንደሞተች እየነገረችው ነበር። እና በጣም ከባድ ነው። አንዳንድ ጊዜ ምንድነው መሰላችሁ እናቴ ይቅርታ ጠይቅ ብለሃል ላይ ስትለው እኛ ነገ እንሞታለን፣ ግን ዛሬ ላይ የምናደርጋቸው ሰዎችን የምንበድላቸው ሰዎችን የምናሰቃያቸው ነገር በእግዚአብሔር እጅ ስንያዝ ደግሞ ለይቅርታ ይጋብዘናል። እና ሳይሆን ቀደም፣ ሰዎችን በማይጎዳ መልኩ ብንይዛቸው መልካም ነው ብዬ አስባለሁ። እና ውድ ቤተሰቦች ኖላዊ ድራማን የምትወዱ ኖላዊ ድራማን የምትወዱ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ኖላዊ ድራማን እንዴት አያችሁት? እኔ በጣም ደስ ብሎ ወድጀው የማየው ድራማ አስተማሪነቱ፣ በጣም ብዙ ድራማዎች አሉ፣ ግን እኔ እንደ ኖላዊ ድራማ የወደድኩት የለኝም፤ ምክንያቱም አስተማሪ ነው። ሰላም እንግዲህ ከሞት ተርፋ ልጁ አባት እኔ አልፈልግም ብሏት ያንን ሁሉ ነገር ተቋቁማ ሐኪም ቤት ድረስ ገብታ አሁን ላይ ደግሞ ለሱ ፍቅር አላት። እሱ ግን እሷን አያፈቅራትም። እና አንዳንድ ጊዜ እኛ ሴቶች መጀመሪያ ቀር ምንም እናፈቅር ከሆነ እንደምንጎዳ ጭምር በዚህ ድራማ ይተንበታል። እና ውድ ቤተሰቦች ሰብስክራይብ ላይ ካደርጉኝ አበረታቱ። ኖላዊ ድራማ ክፍል 23 ነገ የሚለቀቅ ይሆናል። ስለ አብራቸው ስለሆናችሁ በጣም አመሰግናለሁ።